በባዕለ አምሳ ላይ ሁሉንም ወክሎ የትንሳኤ ምስክር የሚሆን ነው። በአይኑ የሚያዩ ነገር ያስፈልገዋል። ስለዚህ ይሄ ገና የመጀመሪያው ነው። ወደፊት በአካል ያየዋል። ያው በዛው ዕለት አሁን በምዕራፍ ሀያ ውስጥ ወደምናገኘው የትንሣኤው ታሪክ ውስጥ እንገባለን። በዮሐንስ ወንጌል ምዕራፍ ሀያ ከቁጥር 1 ጀምሮ እስከ 18 ያለው እንመለከታለን። እያነበብን እንሄዳለን። በቅድሚያ እስከ ቁጥር 10 ያለውን አነበዋለሁ። ዮሐንስ ምዕራፍ 20 ከቁጥር 1 እስከ 10። ከሳምንቱም በፊተኛው ቀን መግደላዊት ማርያም ገና ጨለማ ሳለ ማለዳ ወደ መቃብር መጣች። ድንጋዩም ከመቃብሩ ተፈንቅሎ አየች። እየሮጠችም ወደ ስምዖን ጴጥሮስና ኢየሱስ ይወደው ወደ ነበረው ወደ ሌላው ደቀ መዝሙር መጣ። ጌታን ከመቃብር ወስደውታል፣ ወዴትም እንዳኖሩት አናውቅም አለቻቸው። ስለዚህ ጴጥሮስና ሌላው ደቀ መዝሙር ወጥተው ወደ መቃብሩ ሄዱ። ሁለቱም አብረው ሮጡ። ሌላው ደቀ መዝሙርም ከጴጥሮስ ይልቅ ፈጥኖ ወደፊት ሮጠና አስቀድሞ ከመቃብሩ ደረሰ። ዝቅም ብሎ ቢመለከት የተልባ እግሩን ልብስ ተቀምጦ አየ፣ ነገር ግን አልገባም። ስምዖን ጴጥሮስም ተከትሎት መጣ፣ ወደ መቃብሩም ገባ። የተልባ እግሩን ልብስ ተቀምጦ አየ ደግሞም በራሱ የነበረውን ጨርቅ ለብቻው በአንድ ስፍራ ተጠምጥሞ እንደነበረ እንጂ ከተልባ እግሩ ልብስ ጋር ተቀምጦ እንዳልነበረ አየ። በዚያን ጊዜ አስቀድሞ ወደ መቃብር የመጣው ሌላው ደቀ መዝሙር ደግሞ ገባ፣ አየም፣ አመነም። ከሙታን ይነሳ ዘንድ እንዲገባው የሚለውን የመጽሐፉን ቃል ገና አላወቁም ነበርና ደቀ መዛሙርቱም ወደ ቤታቸው ደግሞ ሄዱ ይለናል። ክብር ለእግዚአብሔር ይሁን። እንግዲህ የጌታችን የኢየሱስ ክርስቶስ ትንሣኤ ለክርስትና ዋነኛ መሰረት ነው፤ የሞት ኃይል የተሻረበት የአዲስ ሕይወት ብስራት የተነገረበት በኋላም ለምስክርነታችን ዋነኛ ማስረጃ የሆነ መግደላዊት ማርያም የመጀመሪያ ምስክር ሆና ቀርባልናለች። እዚህ ስፍራ ላይ የመጣችበትን ጊዜ ሲናገር ገና ጨለማ ሳለ ማለዳ ወደ መቃብር መጣች ነው የሚለው በማርቆስ ወንጌል ምዕራፍ 16 ቁጥር 9 ላይ አስቀድሞ ሰባት አጋንንት ላወጣላት ለመግደላዊት ማርያም ታየ ነው የሚለው ከሳምንቱ በመጀመሪያው ቀን። ስለዚህ ቀዳሚ እንደሆነች በሁለቱ በማርቆስ በማርቆስና በዚህ በዮሐንስ ወንጌል መረዳት እንችላለን። ማናት ማርያም መግደላዊት? ይሄ መግደላዊት የሚለው አገላለጽ ሌላ ምንም ሳይሆን የሚያመለክተው ማቴዎስ ወንጌል ምዕራፍ 15 ቁጥር 39 ላይ የተገለጠች አንዲት በገሊላ ባህር ዳርቻ የምትገኝ መንደር አለች፣ መጌዶል ትባላለች። ከዚያች መንደር የተገኘች መሆኗን የሚያሳይ ነው። መግደላዊት ማለት የመጌዶል ሰው መሆኗን የሚገልጽ ነው። ሌላ ምስጢር የለውም። የቀደመው ኑሮዋ አስከፊ የሚያደርገው ሰባት አጋንንት የነበሩባት ሴት ናት። ይሄ በጣም ከባድ በሰባት ቁጥር ሲመጣ ሰይጣን ሙሉ በሙሉ አንድን ሰው በአጋንንታዊ ኃይሉ የተቆጣጠረው መሆኑን የሚያሳይ ነገር ግን የፈለገ በሙሉ አቅሙ በፍጹም ኃይሉ ሰይጣን ሰውን ቢቆጣጠርም፣ ጌታ ኢየሱስ ግን ወደ እርሱ ሲቀርብ እንዳታሰቃየን እያለ መንቀጥቀጡ አይቀርም አይደል? አጋንንት ያምናሉ ይንቀጠቀጡማል፣ እንደተባለው ማለት ነው። በፊቱ መቆም አይችልም። ስለዚህ ይች ሴት በክርስቶስ ኢየሱስ የአገልግሎት ዘመን ውስጥ ወደ መጊዶል ጎራ ባለበት በየትኛውም የአገልግሎት ወቅት ከሰባት አጋንንት ነው ነፃ አይወጣቸው ስለዚህ ዛሬም ከጨለማው ስልጣን ለዳኑት ሁሉ ምሳሌ መሆን የምትችል ናት። ከሞት ወደ ሕይወት ለተሻገሩት፣ ከዲያብሎስ እስራት ነፃ ለወጡት ሁሉ ምሳሌ መሆን የምትችል ከዲያብሎስ ባርነት ነፃ ወጥታ ኢየሱስን በሕይወቷ ጌታ ያደረገች እና በቃ ኑሮዬ ጌታዬ ነው ያለች ሴት ናት። ከዛ በኋላ በሉቃስ ወንጌል ምዕራፍ ስምንት ቁጥር ሁለት ላይ እንደምናገኘው ጌታችን ኢየሱስ ክርስቶስ በየከተሞቹ በየመንደሮቹ እየዞረ በሚያስተምርበት ጊዜ አብረውት ከእርሱ ጋራ ይዞሩ ከነበሩ እና አገልግሎቱን ይደግፉ ከነበሩ ሴቶች መካከል አንዷ ናት። ሌሎቹም ሴቶች የገሊላ ሴቶች የተለያየ ውለታ አለባቸው ከጌታ ከብዙ ደዌ ተፈውሰዋል፣ ከአጋንንት ነፃ ወጥተዋል ብዙዎቹ እና አንዳንዶቹ እንደውም ከታላላቅ ቦታ የተገኙ ናቸው። የሄሮድስ አዛዥ የኩዛ ሚስት ዮሐና መጠቀስ ትችላለች ከፍ ካለ የሥጋ ደረጃ ጀምሮ እንደዚህ የሰይጣን በሙላት ተቆጣጥሯት እስከነበረችዋ ድረስ ያሉት ሁሉም አሁን አንድ ያደረጋቸው ኢየሱስ ነው። ከፍ ያለውንና ዝቅ ያለውን አንድ የሚያደርገው ኢየሱስ ነው። ሁሉም ታዲያ እንደ አቅማቸው በገንዘባቸው ያገለግሉት ነበር ይላል። ስለዚህ ምን ማለት ነው? በዲያብሎስ ስራት ስር ከመሆን ነፃ ወጥተው ኢየሱስን ማገልገል ችለዋል። ይሄ ነው። ጌታን ኢየሱስ ክርስቶስን ለመከተልም ሆነ ለማገልገል ነፃ መሆን ያስፈልጋል ማለት ነው። እቺ ነፃ የወጣች ሴት ከገሊላ ሴቶች መካከል በቀዳሚነት ትጠራለች። ሌሎች ከተጠሩ አብረው ይጠራሉ። ሁለተኛይቱ ማርያም፣ የያዕቆብ እናት ማርያም፣ ሰሎሜ፣ ዮሐና አብረው ይጠራሉ። ብዙ ጊዜ ግን በቀዳሚነቱ ሁሌ የማትረሳ ናት። ስለዚህ የእግዚአብሔር መንፈስ በነዚህ የመጽሐፍ ቅዱስ ጸሐፊዎች ብዕር ውስጥ ልዩ ትኩረት የሰጣት እና ይህን ታላቅ መጽሐፍ በሚያነቡ አይኖች ፊት በድምቀት ያቀረባት ሴት ናት። ዛሬም በዚህ ምሽት ውስጥ ማርያም መግደላዊትን እዚህ ባለኑ ቃሉን በምንሰማው ሰዎች ፊት በልዩ ሁኔታ ያቀርባታል። በትንሣኤው ማለዳ ወደ መቃብሩ የሄደችው እርሷ ብቻ አይደለችም። ከእርሷ ጋር ሌሎቹም የገሊላ ሴቶች ሄደዋል። ነገር ግን አሁን መንፈስ ቅዱስ በእርሷ ታሪክ ውስጥ በልዩ ሁኔታ የክርስቶስን ትንሣኤ በፊታችን ማቅረብ ፈልጓል እና ገና ጨለማ ሳለ ምን ያህል ውስጧ ተይዞ እንደነበረ መግደላዊት ማርያም ገና ጨለማ ሳለ ማለዳ ወደ መቃብር መጣች ነው የሚለው። በሌላው ወንጌል ላይ እንደምናገኘው ልክ ሰንበት እንዳለፈ ከሳምንቱ ፊተኛው ቀን ሊነጋ ሲል በማለት ያቀርብልናል። እና ምንድን ነው የያዛት ቢባል እስካሁንም ልትሄድ ትችል ነበር፣ ግን ሰንበት አላለቀም። በሰንበት መንቀሳቀስ፣ በሰንበት ሽቶ መቀባት ወይ የሆነ ነገር ማድረግ አትችልም። ሰንበቱ ይዟቸዋል እና፣ በቃ ግን፣ ምንም ይሁን ቢሞትም መቃብር ውስጥ ቢሆንም በድን ቢሆንም በዛ ሰዓት ጌታዬን ግን ማግኘት አለብኝ። ቢያንስ ቢያንስ ምን ልታደርግ ነው? ትቀበዋለች። ያ ነው ይቀቡታል። ሴቶቹ ሌላ እኮ ምንም ሊያደርጉ አይችሉም። እና ሄደች ቅድሚያ ሰጥታ ሄደች። እንደዚህ ነው እንግዲህ ይቺ በጣም በደረጃቸው ወይም በመንፈሳዊ እውቀታቸው ዝቅተኛ ደረጃ ያሉ አማኞችን ነው የምታሳየው በዚህ ሁኔታዋል። በምንም ደረጃ ላይ እንሁን፣ ግን ልባችንን ክርስቶስ ከሞላው፣ በክርስቶስ ኢየሱስ ከተወረስን፣ የሁሉ ነገር ባለቤት እርሱ ከሆነ ቅድሚያ ለእርሱ ነው የምንሰጠው። አያችሁት? በቃ እንደው ሰንበቱ እስኪያልፍላት በጣም የቸኮለች ነው የምትመስል። ልክ ሲነጋ ብቻ ወዲያውን ተስፈንጥራ ገና ፀሐይ እንኳን ሳይወጣ ሄዳ በቃ መቃብሩ ጋር ምን እንዳለ ለማየት ስትሄድ የገጠማት ነገር ድንጋዩ ተፈንቅሏል። ከድንጋይ ነው የተወቀረው ያው መቃብሩ ባለፈው እንዳየነው። ስለዚህ በድንጋይ በትልቅ ድንጋይ ይዘጋል አሁን ተፈንቅሎ ተንከባሎ ክፍት ሆኖ አየች። ያደረገችው ግን ምንድን ነው? በጣም ደስ የሚል ነው። የክርስቶስ አጀንዳ የሚመለከታቸው እነማን ናቸው? ወደዛ ነው ያሰበው ልቧ። ስለዚህ እየሮጠች ወደ ሲሞን ጴጥሮስ እና ኢየሱስ ይወደው ወደ ነበረው ወደ ሌላው ደቀ መዝሙር መታ ጌታን ከመቃብር ወስደውታል ወዴት እንዳኖሩትም አናውቅም አለቻቸው፣ ይላ። እነዚህ ሁለት ሰዎች ስምዖን ጴጥሮስ እና ኢየሱስ ይወደው የነበረው ደቀ መዝሙር በቃ ሁልጊዜ አንድ ላይ እናገኛቸዋለን። የደርቡን ቤት የፋሲካ እራት ያሰናዱለት እነሱ መሆናቸውን በሉቃስ 22 ላይ የምናነበው ጉዳይ ነው ቁጥር 8 ላይ ስለዚህ ቀደም ብሎ እራሱ ጌታችን ኢየሱስ ክርስቶስ በአንድ ላይ አቆራኝቷቸዋል። አንድ ላይ የሚሆን ስራን ሰጥቷቸዋል። ዮሐንስ ጌታ ጌታን እንደ ካደ ስለ ጴጥሮስ መረጃ ሊኖረው ይችላል ብዬ አስባል። ደግሞም ነው፣ ምክንያቱም መጀመሪያ ሲጀምር ወደ ሊቀ ካህናቱ ግቢ ያስገባውም እሱ ነው። ይሁን እንጂ እንደ ካደ ብቻ እንዳጠፋ ብቻ ሳይሆን መረጃውም እንደ ንሳ እንደ ገባም አለው። ጴጥሮስ ምንም እንኳን ትንሽ መሳቀቅ ሊኖርበት ይችላል ብለን ብናስብም ገና መንፈስ ቅዱስም ስላልወረደ ነገሮች ገና እየበሩ ስላልሄዱ የመሳቀቅ ስሜት ቢኖረውም ከማኅበሩ ግን አልተለየም። ክዷል ተብሎ አልተወገደም። እሱም እግሩን አላወጣም። አይገባኝም ብሎ እዛው አለ። ሁለቱ አብረው ናቸው። ማርያም መግደላዊት እሷ የምታውቀው ጌታ ኢየሱስ ክርስቶስ አብሮ ሲያሰማራቸው ወደ ተራራው እንኳን ይዟቸው ሲወጣ ጌተሴማኒ እንደዛ ይዟቸው ሲወጣ በቅርበት ከሱ ጋር የነበራቸውን ያንን ከፍ ከፍ ያለውን እነዛን ወርቃማ ጊዜዎች የምታስብ ናት። በጎውን አጉልታ የምታስብ ናት። በቃ እነዚህ ባህርያት መካከል ስመጥር ናቸው፣ ዋናዎች ናቸው። ስለዚህ ሕግ ትልቅ ጉዳይ ለእነሱ ነው። የምናገረው አለች። የተናገረችው ነገር ምንድን ነው? ጌታን ከመቃብር ወስደውታል፣ ወዴት እንዳኖሩትም አናውቅም አለቻቸው። መረጃ ነው የሰጠችው። እና አንድ ነገር አድርጉ ነው እንፈልገው። ነው ወደፊት እንደምናየው ከሆነ እኔ ወስደዋለሁ የሚል አቋም አላት ስለዚህ ማግኘት አለብን ነው ሀሳቡ። ስለዚህ እነሱም በዚህ መረጃ ተነሳስተው ወደ አክሽን ነው የገቡት፣ ሩጫ ውስጥ ገቡ። ሮጥ አመጣችና ያው አሮጠቻቸው ማለት ነው። አንድ ጉዳይ ሲከሰት ሁሉም መሯሯጥ አለበት። በጉባኤ መካከል በቤተ ክርስቲያን መካከል ሸክም ሊሰማን ይገባል በሆነ ጉዳይ ላይ ያለንን ነገር ምንም ይሁን ምን ባለን ጸጋ አንዳች መፍትሄ ለመፈለግ ኃላፊነት ተሰምቶት ሰው ሁሉ መሯሯጥ እንዳለበት ሁሉም በየአቅሙ መሮጥ እንዳለበት የሚያመለክት ነው። እዚህ ጋር ያሉትን ሩጫዎች ስንመለከት ስለዚህ ጴጥሮስና ሌላው ደቀ መዝሙር ወጥተው ወደ መቃብር ሄዱ። ሁለቱም አብረው ሮጡ ነው የሚለው። ደስ ይላል። አብረው ሮጡ የሚለው ነገር ምንም ይሆን አሁን ከእምነታቸው አንጻር ያሉበት ደረጃ አነስተኛ ነው ግን አንተ ያኔ ክደው ነበር ወይ? እንትሰራለ ከኔ ጋር፣ እኔ ብቻ ልሂድ ብሎ ዮሐንስ እንደ እሱ አይደል። በቃ አብረው ሮጡ ይላል። በየትኛውን ጉዳይ ይሄ አብረው የመሮጥ ነገር እንማርበታለን። ከዛ በኋላ ሌላው ደቀ መዝሙር ከጴጥሮስ ይልቅ ፈጥኖ ወደፊት ሮጠና አስቀድሞ ከመቃብሩ ደረሰ። ዝቅም ብሎት ሲመለከት የተከፈነበትን የተልባ እግሩን ልብስ ተቀምጦ አየ። ዮሐንስ ቀድሞ ደረሰ። ግን በጣም የሚገርመው አልገባም። ልክ ሲደርስ እንደዚህ ሲያይ አየ የተልባ እግሩን ልብስ። ምንድነው ችግሩ? ሰከን አለ። ሁል ጊዜ መዘግየት ደግሞ አንዳንዴ በሰዓቱ ማድረግ ያለብንን ነገር እንዳናደርግ ሊያደርገን ይችላል። ስለዚህ ከሁለቱም ውስጥ ያለውን ኳሊቲ መውሰድ ይገባናል። ገብቶ ቢያይ ምንም አልነበረም። ደርሰዋል። በአንድ በኩል ቅዱስ በሆነ ፍርሃት ራሱን ዘው አለማድረጉና ነገሩን ዝም ብሎ በጥሞና አለማየት ማሰቡ ከመንፈሳዊነቱ የሚመነጭ ነው። በሌላ በኩል ግን መዘግየትም የለበትም። ግን ጴጥሮስ በኋላ ነው የደረሰው። ልክ እንደደረሰ ገባ። ሲፈራ ሲተባ የነበረው ዮሐንስ መግባት ይቻል እንደሆነ የሚያሳየው ሰው አገኘ ማለት ነው። ጴጥሮስ በድፍረት ገባ። ገብቶ ምንድን ነው የሆነው አየ፣ ነው የሚለ ምንድን ነው ያየው? የትንሣኤ ዋነኛ ማስረጃ ለጴጥሮስ ለራሱ የሚመሰክርለት ይህ የእግዚአብሔር ጥበብ ነው። በኋላ እኮ በበዓለ ሃምሳ ላይ ሁሉንም ወክሎ የትንሣኤ ምስክር የሚሆን ነው። በዓይኑ የሚያየው ነገር ያስፈልገዋል። ስለዚህ ይሄ ገና የመጀመሪያው ነው። ወደፊት በአካል ያየዋል። ያው በዛው ዕለት ከሰዓት በኋላ ያየዋል። ግን መጀመሪያ ላይ ተጨባጭ የሆነ ነገር በፊቱ እግዚአብሔር ያቀረበለት በጣም የሚገርም አገላለጽ ነው። በዚህ በዮሐንስ ወንጌል ብቻ የምናገኘው ቁጥር ስድስት ላይ የተልባ እግሩን ልብስ ተቀምጦ አየ። ዮሐንስ ባለመግባቱ ያጣው ነገር ይሄ ነው። ያየው የተልባ እግሩን ልብስ ብቻ ነው። ከዚህ ከአንገት በታች ያለው መጠቅለያው ማለት ዮሐንስ ከውጭ ስለሆነ ያየው ሙሉውን ማየት አልቻለም። እስከ ጥግ ድረስ መግባት ይጠይቃል። ስለዚህ ልክ ሲገባ የበለጠ ማስረጃ ማግኘት የቻለው ጴጥሮስ ነው። የተልባ እግሩ ልብስ እንደነበረ አየው። ከዛ ደግሞ ይሄ ጭንቅላቱ ላይ ደግሞ የተደረገው ራሱ ላይ የተደረገው መጠምጠሚያ ለካ ከዛም አለ እሱም በቦታው ላይ ግን አንድ ላይ አይደሉም። ተለይ ልክ እንደተከፈነው እንደዛው ነው የተቀመጡት። እና ደግሞም በራሱ የነበረው ጨርቅ ለብቻው በአንድ ስፍራ ተጠምጥሞ እንደነበረ እንጂ ከተልባ እግሩ ልብስ ጋር ተቀምጦ እንዳልነበረ አየ። ለየብቻቸው ልክ ሲከፈን እና እዛ ቦታ ሲተኛ በነበረበት ሁኔታ ከታች ያለው ለብቻው ከላይ ያለው ለብቻው ሆነው ተቀምጦ አገኘ። ይሄንን ሌሎች ወንጌላት አልመዘገቡልንም። አሁን የማርያም መግደላዊት ስጋት ምንድን ነው? ጌታን ከመቃብር ወስደውታል ወዴት እንዳኖሩት አናውቅም። ወስደውታል የሚለውን አገላለጽ የሚያፈርስ ነው ይሄ። እሺ ወስደውታል እነማ? ብዙ መገመት ይቻላል። በአሉታዊ መንገድ ሌቦች ወይም መጥፎ ሰዎች መጥተው ወሰዱት፣ ወይም ምናልባት እነዛ ዘበኞች ወይም አይሁዳውያን ራሳቸው በራሳቸው የተለየ ምክንያትና ዓላማ ወስደውታል። ብዙ ምክንያቶች ማሰብ ይቻላል። እሷ ብቻ እነማን እንደሆነ አልገለፀችም፣ ልታውቅም አትችልም። ወስደውታል ነው አእምሮ ውስጥ ያለው። ግን ሰዎች ቢወስዱት ሁሉ ነገር በቦታው እንደተቀመጠ እንደዛው ሊሆን ይችላል? ጥያቄ ይሄ ነው ምንም ዝንፍ ሳይል እዛው በድኑ ያለ ይመስል ልብሶቹ እቦታው ላይ ናቸው። ከፈኑ የተቋጠረው ምንም የተፈታ ነገር የለም፣ መጠምጠሚያው ምንም የተዛባ ነገር የለም። ሌባ ቢሆን እንደውም በድኑ ምን ይሰራለታል? ጨርቁን እንኳን ወስዶ ላይለን ውድ ነው ይሸጠዋል፣ አደል ሌባ ቢሆን ይህን ነው የሚያደርገው? በዚያ ላይ እንዴት እንደዛ ይስተካል ዝርክርክ ማለት ነበረበት። ስለዚህ ተስተካክሎ መገኘቱ በራሱ አንድ ማስረጃ ነው። ልክ አሁን ዮሐንስ ምዕራፍ 20 ቁጥር 19 ላይ እንደምንመለከተው በተዘጋ ቤት ውስጥ ነበር። ደጆች ተዘግተው ሳሉ ኢየሱስ በመካከላቸው ቆመ ይለና፣ ስለዚህ የትንሣኤ አካል የተዘጋ በር አይከለክለውም ለመግባት ልክ እንደዚሁ ልክ እንደዚሁ ያም የተከፈነ ጨርቅ እንዳይነሳ ሊያስረው አይችልም። እንዳላዛ ደግሞም የተገጠመው ያ ድንጋይ መቃብሩ የዘጋው ያ ድንጋይ፣ ትልቁ ድንጋይ እና የታተመው ማህተም፣ እነዚህ በሙሉ ኢየሱስን የሚከለክሉ አይደሉም እና ለመነሳት መጀመሪያ ሌላ መጥቶ እነዚህን ማንሳት አያስፈልገው ድንጋዩ የተንከባለለው ኢየሱስ ከመቃብር ውስጥ እንዲወጣ ሳይሆን ትንሣኤውን ማየት ያለባቸው እነ ጴጥሮስ እየሮጡ የመጡት እንዲገቡ ነው፣ ለኢየሱስ አይደለም። አንዳንዶች መቃብሩን ፈንቅሎ ተነሳ ይላሉ። አልፈነቀለም፣ መፈንቀልም አያስፈልገውም። እንደተዘጋ ነው የተነሳው። በኋላ ላይ በማቴዎስ ወንጌል ምዕራፍ 28 ውስጥ እንደምናገኘው እንዲውም ድንጋዩን ያንከባለለው ማን ነው? ከሰማይ የመጣው መልአኩ እንደሆነ አንከባሎት እንደተቀመጠበት ማቴዎስ 28 ይናገራል። ስለዚህ የትንሣኤው ምስክር ወደ ውስጥ እንዲገቡ ነው እንጂ የተከፈተው ኢየሱስ ሲነሳ እንዲወጣ ለማድረግ አይደለም። የተከፈተው ለሱ ምንም አያግደውም። የትንሣኤ ማስረጃ ነው፣ ከፈኑ ማስረጃ ነው። እንዲሁም ደግሞ ድንጋዩ ሳይንከባለል መነሳቱ በራሱ የክርስቶስ ኢየሱስን መለኮታዊ ኃይል የሚያሳይ ነው። ነፍሴን አነሳት ዘንድ አኖራታለሁ ያለው እርሱ አንስቷታል፣ ከዛም ወጥቷል። ስለዚህ ጌታዬን ወስዶታል፣ ወስደውታል የሚለውን ነገር አሁን እዚህ ላይ አልተወሰደም ነው። አሁን የጴጥሮስ ደፍሮ መግባትና ይህን ማስረጃ ማየት የሌላውን ደቀ መዝሙር ጌታ የወደ የነበረውን ደቀ መዝሙር ማለትም የእርሱን የጸሐፊውን የዮሐንስን ልብ ድፍረት ሰጠው። ስለዚህ ገባሱ አየም ይልና አመነም ይላል። በጣም የሚገርም ነው። ቀጥሎ ማብራሪያ ይሰጠናል። ከሙታን ይነሳ ዘንድ እንዲገባው የሚለውን የመጽሐፉን ቃል ገና አላወቁም ነበርና። ስለዚህ ያሉበት ደረጃ ሰምቶ ማመን ሳይሆን አይቶ ማመን ነው። በዛ ሌቭል ና ያሉት። ግን እምነት ከመስማት ነው። መስማት በእግዚአብሔር ቃል ነው አይደል እንዴ? የእግዚአብሔር ቃል ደግሞ በቅዱሳት መጽሐፍት ውስጥ ይገኛል። ያንን የብሉይ ኪዳን የቅዱሳት መጽሐፍትን ቃላት ማስታወስ ይገባቸው ነበረ። በመዝሙር 15 በቅንፍ 16 ቁጥር 10 ላይ ሥጋዬ በተስፋ ታድራለች ቅዱስህንም መበስበስን ያይ ዘንድ አትተውም የሚለውን ይህንን ማሰብ ይችሉ ነበር። እንዲሁም በትንቢተ ዮናስ ላይ የተነገረውን ማለት ነው። ምዕራፍ ሁለት ቁጥር አንድ ላይ በሶስት ቀን እና ሶስት ሌሊት ባሣ አንበሪ ሆድ ማደሩን ጌታም ተርጉሞላቸዋልና ማስታወስ ይገባቸው ነበር። ነገር ግን መጽሐፍ የሚለውን ገና አላወቁም ነበርና ነው የሚለው። መጽሐፍትን እንዲያውቁ ምን ያስፈልግ ነበር? የሉቃስ ወንጌል ምዕራፍ 24 ላይ እንደምናገኘው መጽሐፍትን ያስተውሉ ዘንድ አይምሯቸውን ከፈተላቸው የሚል ቃል አለ። ስለዚህ ጌታ ኢየሱስ ክርስቶስ አእምሯቸውን ሊከፍትላቸው ይገባ ነበር። ስለዚህ መጻሕፍት በተናገሩት መሰረት ማመን አልቻሉም። አረ እንኳን መጻሕፍት በተናገሩት ሊያምኑ ቀርቶ ኢየሱስ ስለመነሳቱ ነሳቱ ስንት ጊዜ ላይ ተናገረው? ወደ ሰባት ጊዜ አለ። ራሱ ኢየሱስ ለደቀ መዛሙርቱ እንደሚነሳ ነግሯቸው ነበር። እንኳን የተጻፈውን ሊያውቁ ሊያስታውሱ ቀርቶ የተማሩትን እንኳን ማስታወስ አልቻሉም። እና ምን ይደረግ? ጌታ ወደ ደረጃችን ዝቅ ይላል፣ ወዳለንበት ሁኔታ ይመጣል። ለሁለቱም መነሳቱን የሚያረጋግጥ ማስረጃ በዓይናቸው ፊት አቀረበላቸው። ከዛ ቢያንስ ቢያንስ አይተው አመኑ። ይሄ ዝቅ ያለ ደረጃ ቢሆንም ማለት ነው፣ ግን ይፈለጋል። ለምን? ጌታችን ኢየሱስ ክርስቶስ ከአብ ዘንድ የሚወጣው የእውነት መንፈስ በመጣ ጊዜ ስለ እኔ ይመሰክራል ካለ በኋላ እናንተ ከመጀመሪያው ከእኔ ጋር ኖራችኋልና እናንተም ትመሰክራላችሁ ብሏል። ስለዚህ እነዚህን የሰው ምስክር ሊያረጋቸው ከመጀመሪያው ጠርቷቸዋል። ሰዎች ራሱ ምስክር መሆን አለባቸው። ሰማይ ብቻ ሳይሆን ምድር መመስከር አለበት። መንፈስ ቅዱስ ብቻ ሳይሆን ሰው መመስከር አለበት። ሰው ደግሞ ምስክር የሚሆነው ባየው በሰማው ነገር ነው። ስለዚህ ማየታቸው ይፈለጋል። አይተው ማመናቸው እነሱ ራሱ እንዳይጠራጠሩ የሚያደርግ ነው። በቃ አይናቸውን መጠራጠር አይችሉም። ስለዚህ ገና ከጅማሬው የማየት ማስረጃዎችን እየሰጣቸው ነው ለበኋላ የታመነ ምስክር እንዲሆኑ በሰው ፊት እንኳን ቢቀርብ ማስረጃቸው ወደኋላ የማይሉበት እና የተረጋገጠ ነገር እንደሆነ እንዲያውቁ ማለት ነው። ክብር ለጌታ ይሁን። ስለዚህ አዩ፣ አመኑ። ግን ያ ማለት በዚህ ሁኔታ ይቀጥላል ማለት አይደለም። እምነት እምነት በማየት ላይ ይመሰረታል ማለት አይደለም። አሁን ግን ያዩ ነግረውናል። ቀጥታ የሰሙ አሰምተውናል። የሰሙት አጽንተውታል። እግዚአብሔር በምልክቶች በድንቆች እና በተአምራት መንፈስ ቅዱስንም በማደል አብሮ መስክሮለታል የትንሣኤውን እውነት። ስለዚህ ሰምተን እናምናለን፣ በእምነት እንጂ በማየት አንመላለስም። ሁለተኛ ቆሮንቶስ ምዕራፍ አምስት ቁጥር ስድስት ላይ ማለት ነው። ክብር ለጌታ ይሁን። እነዚህ ደቀ መዛሙርት ምንም መፍትሔ ሊያመጡ አልቻሉም በቃ ያመኑት ቢያንስ በመቃብር ውስጥ እንደሌለ፣ ቢያንስ ሰዎች እንዳልወሰዱት አይተዋል። አየ አመነም የሚለው እንግዲህ፣ አመነም የሚለው ቀጥሎ ከሙታን ይነሳ ዘንድ እንዲገባው መጽሐፍት የተናገሩትን አላወቁም ነበርና ከሚለው የምንረዳው ያመኑት ምኑን ነው ብለን ስንል፣ ትንሣኤውን አምነዋል። ስለዚህ እንዴት እናገኘው? የሚያውቁት ነገር የለም በቃ ተነሳ። ቀጥሎስ ወይ በቃ ምን እንደምናደርግ አናውቅም። ወደ ቤት ምክንያቱም እነሱ ቤት ቤት አላቸው። ጴጥሮስ ትዳር አለው፣ አሳ ማጥመድ ይችላሉ፣ ስራ አላቸው። በኋላ ላይ እናያለን። አሳ ላጥምድ እሄዳለሁ ብሎ አስተባብሯቸው ሲሄዱ ሁሉ እንመለከታለን። ቀጣይ ጉዳይ አላቸው። የኤማውስ መንገደኞች ቤት አገር አላቸው። በጣም ያሳዝናል። እንዲው እግዚአብሔር የጸጋ ሁሉ አምላክ ሆኖ በምህረቱ ነገሮችን ባያስቀጥል ደግሞም ዕቅዱንና ምክሩን ለማስፈጸም ሰዎችን ደካሞችን ጭምር ባይጠቀም ነገሮች በሙሉ እንደዚህ አናገኛቸውም ነበር። በጸጋው ብዛት ግን እነዚህን በዚህ ሁኔታ እንኳን ያሉትን ሰዎች ከፍ ላለ ጉዳይ ተጠቅሞባቸዋል። እኛንም ይጠቀማል። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንቀጥላለን በባዓል አምሳ ላይ ሁሉንም ወክሎ የትንሣኤ ምስክር የሚሆን ነው። በዓይኑ የሚያዩ ነገር ያስፈልገዋል። ስለዚህ ይሄ ገና የመጀመሪያው ነው። ወደፊት በአካል ያየዋል። ያው በዛ ሁለት ከሳ